ምሳሌ ድራማ እንግዲህ ማዲበል እየዝናን እንግዲህ እያሰቃየ ይገኛል። አንቆ ይዞታል። የዝና ደግሞ ሞች ይገኛሉ። ስለ ብሩክ ምን የምናቀ ነገር የለም በማለት እንግዲህ እያነቀ ነበረ ሞጎስ እና ዳታ ነበረ ያስጣሉት ካልገደልኩኝ እገላለው እያለ እንግዲህ ብዙ ነገር እየተናገረ ነበረ ነገር ግን ዳታና መጎስ ሞጎስ እንደ አጋጣሚ መጥቶ ነው ያስጣሉት ለመግደል ነው የምጥለው ማለት ነው ዳታ እንግዲህ በጣም ፈርታለች ይሄ ዚሆን እኔን ቢዘኝ አሁን ይገለኛል ቢያገኘኝ ያንቀኛል ይገለኛል በማለት እንግዲህ ብዙ ነገር ውስጥ ገብታለች ዳታ የዝናን በጣም ነው የምትፈራ ምክንያቱም በጣም እየተደበደበ እያለበት ሰዓት እንግዲህ ክትክት ብሎ እየሳቀ ነው ማለት ነው። እንግዲህ በዚህ ሰዓት ዳታ በጣም ፈርታለች ማለት ነው። ይሄ ሰው ሳይሆን ይሄ አውሬ ነው በማለት እንግዲህ ፈርታለች። አሳሳ ቁራቱ በጣም ነው የሚያስቀውም የሚገርመውም የሚያስፈራም የዝና ማለት ነው። የዝና እንግዲህ እየተደበደበ ምንም ነገር እየመሰለ አይደለም ማለት ነው። ዓይኑን አፍጦ እንግዲህ እንደውም እየተሳደባቸው እየተሳለቃቸው እየሳቀባቸው ነው የሚገኘው ማለት ነው። በዚህ መሀል እንግዲህ ማዲበል በቀጥቅጦ ምንም ብሎ ሲያቅተው መጨረሻ ላይ መለመን ጀመረው ማለት ነው። ብለምን እንግዲህ ብሩኪ በምን ሁኔታ ላይ እንዳለ፣ ምን ላይ እንዳለ፣ የት እንዳለ፣ የት እንዳስቀመጣችሁት፣ ገላችሁታል ወይስ በህይወት አለ በማለት እንግዲህ እየለመነው ነበረ ማለት ነው። ማለት እንግዲህ ደግሞ እፍራታን ጥምደርጋ ይዛታለች። ያደረግሽውን ነገር መናገር አለብሽ። አንቺ የዝናን አውቅሽ ነው ወጥመድ ውስጥ ያስገባሽው። ስለዚህ መናገር አለብሽ፣ ማንም አይለቅሽም። ይህንን እውነት ካልተናገርሽ በአንቺ የተነሳ፣ በአንቺ ጦስ እኔም እንዳል እያለች ፈርታለች ማለት ነው። ለምንድን ነው እንደዚህ የምትይኝ? እኔ እኮ እዚህ ጦስ ውስጥ የገባሁት በአንቺ የተነሳ ነው በማለት እንግዲህ እሷም ትናገራታለች ማለት ነው። ማለት እንግዲህ አይኗን ጉልጉል አድርጋ አፍጣ እንግዲህ ኤፍራታ ላይ እየጫዋችባት ነበረ ማለት ነው። በጣም አስቸጋሪ ነው እንግዲህ። አንዳንድ ጊዜ ያው እነሱ በድራማ መልክም ቢያመጡት እንግዲህ፣ በመጨረሻ እንግዲህ ምንም ሊያደርጉ አልቻሉም። ማዲቤልም እንግዲህ ቲቶ ወጥቶ እየለመነው መሰለ ለመነ፣ ነው የዝና እንግዲህ የዝና በሚኒም ታምር ልናገረው አልችለም በማለት እንግዲህ እየተከራከረው ነበረ ማለት ነው። ቅድስትም እንግዲህ በጣም ጭንቀት ውስጥ ገብቷል። ብሩክየት እንዳለው ስላልተናገረው በጣም ተጨንቋል። በጣም ጭንቀት ውስጥ ነው ያሉት ማለት ነው። እንግዲህ ብሩክየት እንዳለው አይታወቅም እስካሁን በሕይወት ይኑር ይሙት፣ ምንም ማንም የሚያቅ ነገር የለም። የዚና በጭራሽ አንገቴ ቤት ቆርጦ ብትገለን ይሻለኛል እሱ ያለበት ሁኔታ ከሚነግር። በነገራችን ላይ እኔ ደግሞ የሚያውቀው ታሪክ የለም። ስለ ብሩክ የሚያውቀው ምንም የሚያውቀው ነገር የለም። ነገር ግን የማውቀው ነገር ቢኖረውም አልነግረህም ነበረ። አትች አታስብ፣ ከኔ ምንም መረጃ ልታገኝ አትችልም። አታስብ፣ ምንም ነገር የሚለን ነገር አልችልም እኔ በማለት እንግዲህ እየተናገረው ነበረ። ማዲ በል እንግዲህ በመጨረሻ በጣም ተናዷል ማለት ነው። እንግዲህ አስሮ የነበረ በሰንሰለት ቁልፉን ቆልፎ የነበረ እንግዲህ ቁልፉን ረስቶ ይወጣል ማለት ነው። ቁልፉን ረስቶ ወጥቶ እንግዲህ መንገድ ላይ ቁልፉ ትዝ ቁልፍ ይራስ ተሃል ብሎ ወደ ተመልሶ ሲመጣ እንግዲህ የዝና እንግዲህ እንደምን ብሎ ቁልፉን ወስዶ ለመክፈት እየታገለ ነበረ፣ ማዲቤላ ደረሰበት ማለት ነው። ማዲቤላ እንግዲህ ቴብል ጤና ሞኝ ማለት ነው እንግዲህ ሲፎግርበት ነበረ። በዚህ ደግሞ ሉላ እንግዲህ የመልቀቅ የመለያየት የሚለያዩበት የሀብታቸው መካፈል ወረቀት አጽፋ መታለች፣ እንግዲህ የዝና እንዲፈረምበት ማለት ነው። ሞጎስን እንግዲህ ዝና ጋ ወስድ፣ ይሄ ወረቀት መስፈረም አለብክ። ይሄ ወረቀት ላይ የዝና ከፈረመልኝ የሱን ሀብቱን ግማሹን እካፈላለሁ፣ ምክንያቱም ህጋዊ ሚስትነኝ በማለት እንግዲህ ሞጎስን አሳምነዋለች ማለት ነው። ሞጎስ እንግዲህ በዚህ ሰዓት አሁን ማድበልን እያበረታታ አይዞ፣ ይሳካልናል፣ የማይሳካልን ነገር የለም በማለት እያበረታታ ነው ማለት ነው። ማለት ጋ እንግዲህ የቡሩክ አለቃዎች እየደወሉ እንግዲህ ሰላም ነሷት ማለት ነው። ቆይ አንቺ ምን አይነት ሰው ነሽ? አንቺ እንደዚህ አይነት ሰው ጋራ እንዴት ነበረ የዝናት ሲሰራ የነበረ ምን አይነት የማትረቢ ሰውነሽ በማለት እንግዲህ ላገኝክ እያለች በጭራሽ እኔ ልታገኝ አቼም እንደዚህ ብለች ድጋሜ እንዳታስቤ፣ በማለት እንግዲህ ብዙ ነገር እየተናገራት ነበረ ማለት ነው። ያታ እንግዲህ ጎንበስ ቢላ ምንድን ነው ያለ ነገር ንገረኝ፣ ስለ ብሩክ ሲላል፣ ና ልንገርሽ፣ ከሁሉም አንቺ ትሻልኛለሽ፣ ትረጀኛለች በማለት እንግዲህ ወደ ራሱ ተዘጋግተው ጆሮውን እንግዲህ ግንዱን አለት ቆረጦ ማታል ማለት ነው። በዚህ ሰዓት እንግዲህ ማዲቤል በጣም ፈርተው ሽጉጡን አነሳ ማለት ነው። እንግዲህ የዚና ምን የሚፈራ ነገር የለም። ለምን አትገለኝም? ከምትፎክረው ለምን አትገለኝም? ሲጀምር ዝንብል የተፎክራለ እንጂ አንቴን አትገለኝም፣ ምክንያቱም እኔ የማቀው አንቴ የማታቀው ብሩክ እንዲዳለ እኔ ነኝ የማቀው። ስለዚህ ጫክኔ ስለማትገለች ለምን ዝም ብላ የተፎከራለይ ማድረግ ከፈለግሽ ለምን አታደርግም? በማለት እንግዲህ ማዲበልን እንግዲህ እያበሸቀ ይገኛል ማለት ነው። ማዲበል በዚህ ሰዓት ደግሞ በጣም አይለኛ ጭንቀት ውስጥ ገብቷል። የሚያደርገውን አጥተዋል ማለት ነው። ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ውድ ቤተሰቦች እንዴናችሁ ልይ፣ ደህናናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ልይ ተስፋ አደርጋለሁ። እኔ ጋ የበዛ ሰላም፣ ለእናንተም ይብዛ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ይብዛል፣ ፈጣሪ በያላችሁበት ቦታ ሰላማችን ያብዛልኝ፣ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ብዝት ይበልልኝ፣ ልክ እንደ ምድር አሻዋ ማለት ነው። አለውላችሁ እኔ ፈጣሪ ይመስገን፣ እንኳ ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ ሲሆን መልካምና ለራስ ነው፣ አይከፈልበትም። ይህም ቪዲዮ ሲታዩ ላይክ አርጉልኝ። የኔ ውድ ቤተሰቦች ከኛ የሚጎል ነገር የለምና እና ቀላማቸው ይብዛልኝ። ዛሬ እንግዲህ በምሳሌ ድራማ ነው የመጣውት ማለት ነው። የዝና እንግዲህ በዚህ ሰዓት ታስር ሆነ ያለ ምንም ማድረግ አልቻለም። እንግዲህ በጣም በማድበል በመታሰሩና በመታሰሩ እና በማድበል በመቀጥቀጡ እንግዲህ በማድበል እጅ ውስጥ በመግባቱ በጣም ተሰጥቷል እየዜና በፍጹም በቁሜ ሳይሆን በሕልምም እንደዚህ አይነት ጊዜ አሳልፋለሁ ብዬ በጭራሽ አስቤ አላቅም። እንዴት እንደዚህ እንደሆነ አላቅም። እንዴት ሊሆን እንደሆነ፣ እንዴት ሊከሰት እንደሆነ፣ እንዴት ሊደረግ እንደሆነ እኔ ሊገባኝ አልቻለም። እንዴት እንደሆነ ራሱ ማሰቡም አልፈልግም። ምክንያቱም ከአሰብኩኝ ብዙ ነገር እየተሰማኝ ነው። እንዳንተ ያለ ሰው እኔ መምታት አይደለም መምታት በእጁ መንካት አይችለኝም ነበር። ነገር ግን እኔ ከሰፈር ውስጥም ከሁሉም ቦታ እኔ የሚፈራ ሰው ነበርኩ። ዛሬ ባንቴ እጅ ላይ ተጥዬ በመደብደቤ ባንቴ በመገፋቴ በጣም ከብዶኛል፣ በጣምም ጨንቆኛል። ከዚህ ሁሉ ደግሞ ቢሞት ይሻለኝ ነበር፣ ክብሬ እንደዚህ ከሚታደርገው ቢሞት ይሻለኝ ነበር በማለት እንግዲህ ለማዲበል ይናገራል ማለት ነው። ማዲበል እንግዲህ እኔ በፍጹም አንቴን አልገልህም፣ አንቴ ከሞት ክኮ የመጨረሻ ህይወት ነው የሚሆነው። ስለዚህ በህይወት እንድትሰቃይ ነው የማደርገ እንጂ እንድትሞት በጭራሽ አልፈልግም። እኔ አንቴን መግደል አልፈልግም። በቁም እንድትሰቃይ በቁም ብዙ ነገር እንድታይ ነው የማደርግ እንጂ በጭራሽ እኔ አንቴን ልገለው አልችልም በማለት እንግዲህ አስጠንቅቆ ነግሮታል ማለት ነው። እንግዲህ ማድበል ይገለኛል ገላሎ በማለት ይፎክርበታል። የዝና ደግሞ ፍንክች አልልም አለ ማለት ነው። ምንም ገላሎ ስለውም እሱ እንደሚቀልድበት አውቆ እንደዚህ እያለ እንደሆነ ነው እየተረዳ ያለው ማለት ነው። የዚና እንግዲህ በጣም የልብ ልብ ተሰምቶታል ማለት ነው። ምክንያቱም ማድበል ጨክሎ እንደማይገለው ጨክሎ መጥፎ እርምጃ እንደማይወስድለት ገብቶላታል ማለት ነው። ገብቶታል ማለት ነው። እፍራታ እንግዲህ በዚህ ሰዓት በጣም ጭንቀት ውስጥ ገብታለች ማለት ነው። የነ ማድበል ቡሩክ፣ ሁሉንም የት እንዳሉ አንቺ ተጠንቅቀች ተከታትለሽ የት እንዳሉ መናገር አለብሽ ተብላለች ማለት ነው። በዚህ ሰዓት እንግዲህ እሷ ማድበል ጋር አደውላ ቆይ፣ አንቴ ቡሩክ የዝና ለምንድ ነው ማትለቃው ላታ ትላለች ማለት ነው። ይልምንዳ ይልም ነው ይልም የያቃጀሽ ነው ላታል ማለት ነው። ነገር ግን እሷ የምር ነው እንደዚ፣ ስትለ ነበረ እኔ የዚና ሰዎች እያስፈራሩኝ ነው፣ ቡሩክን መልቀቅ አለብ፣ ሁሉንም መልቀቅ አለብ ብላ ስትናገር እንግዲህ ስልኩን ጆሮ ላይ ዘጋት ማለት ነው። በጣም ተናዶበታል። ፍራታም እንግዲህ እንግዲህ ማድበል የሚያደርገው ነገር አጥተዋል። በዚህ ሰዓት በጣም ጨካኝ ጊዜ እያሳለፈ ነው ማለት ነው። ማዲበል እንግዲህ ለማንም ዞር የማይል የፈለገውን ነገር ማድረግ የሚችል ወንድ ነው እንጂ ለማንም መሸነፍ የሚችል ሰው አይደለም ማለት ነው። እንግዲህ ማዲበል የዝናል የሚያክሎ ዝሆን ሰውየው እንኳን አሸንፎት ይዞት አግቶታል ማለት ነው። ማዲበል እንግዲህ ምን አይነት አደገኛ እና ምን ጠንካራና ጀይና ወንድ እንደሆነ በዚህ ማወቅ እንችላለን ማለት ነው። ማዲበል እንግዲህ በጣም አዝኖ ነው ያለ። በዚህ ሰዓት ስለ ቡሉክ ስላልተናገረ ስለ ቡሉክ ምንም ልናገር ስላልቻለ በጣም አዝኖታል ማለት ነው። ምንም ልናገር አልቻለም። እንግዲህ የዝና ግግም ብሎ ቀርቷል ማለት ነው። የኔ ውድ ቤተሰቦች እንግዲህ በቀጣይ ፓርቲ ደግሞ ዥላችሁን እስኪመጣ ድረስ ደህና ሁኑልኝ፣ ቸር ቆዩልኝ፣ ሰላማችሁ ይብዛልኝ። እንግዲህ ወደ ቻናል እንኳን በሰላም መጣችሁ። ቪዲዮውን እንግዲህ ላይክ በማድረግ አበረታቱኝ ማለት ነው። እንግዲህ ተኝቶ ባሉበት ሰዓት የሆነ ሰው መጥቶ ገብቶባቸዋል ማለት ነው። ማን እንደሆነ አይታወቅም። እንግዲህ የኔ ውድ ቤተሰቦች በቀጣይ በአዲስ ቪዲዮ በአዲስ ፓርቲ ደግሞ እስክንገናኝ ድረስ ሰላም ያድርግልን። ፈጣሪ ሀገራችን ሰላም ያድርግልን። ባላችሁበት ቦታ ፈጣሪ ከክፉ ነገር